ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴት መሆን አለባቸው እያምናለሁ አቅም ይኖራቸው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ሆይ? አልሐምዱሊላህ እኔ ሰላም ነኝ። ይችን ቪዲዮ ሸር በማድረግ ላይክ በማድረግ እንዲሁም ደግሞ በኮሜንት አስተያየታችሁን እንድትሰጡኝ ሰብስክራይብ ማድረጋችሁንም ደግሞ እንዳትረሱ አበረታቱኝ ልላችሁ ፈልጋለሁ። ዛሬ ይዤላችሁ የመጣሁት ትክክለኛ ገጠመኝ እናንተን በደንብ አድርጋችሁ እንድትሰሙትና እንድትጠቀሙበት ስለፈለኩኝ ነው ከመቶ ስልሳ አምስት ፐርሰንት በዚህ አይነት መንገድ ላይ ስለሆኑ እህቶቻችን የሚገቡት አገር ከመግባታቸው በፊት ቀላል ነው ብለን የምናስበው ነገር ወይም ደግሞ ሰዎች ናቸው የሚጨርሱልን ወይም በገንዘባችን ነው የምንጨርሰው እና ምንም ችግር የለም ብላችሁ ቀለል አድርጋችሁ የምታዩት ነገሮች ላይ የምትሉት ነገር ብዙ ተመን ያስከፍላችኋል። በገንዘባችሁ ላይ፣ በጤናችሁ ላይ፣ በሕይወታችሁ ላይ፣ በቤተሰቦቻችሁ ላይ በጣም ችግር ሊፈጥርባችሁ ስለሚችል ይህንን ቪዲዮ በደንብ ተከታትላችሁ ይሄን ፕሮሰስ ከመጀመራችሁ በፊት መጠንቀቅ ያለባችሁን ጥንቃቄ እንድትወስዱ በስነ ስርዓት እንድታዳምጡ በትህትና ጠይቃለሁ ማለት ነው። ዛሬ ሐሙስ ነው። የባለፈው ጁምአ ከሪያድ ወደ ኢትዮጵያ ፍላይት የነበራት ልጅ ነበረች ማለት ነው። በሊሲፓሲ ነው የምትወጣው፣ የወጣችሁ በሊሲፓሲ ነው። ፕሮሰሱን ያስጨረሰችውም በሪያድ እምባሲ ነው ማለት ነው። የልጅቱ እህት እንዳለችው ከሆነ ሊሲፓሲው ተሰርቶ ሲሰጠኝ ፎቶዬ እኔን አይመስልም ብየው ምንም ችግር የለም ብሎ አለኝ ነው ያለችው። ማ አናቅም። ከውጭ በገንዘብ አሰርታ ነው በደላላ አሰርታ ኤምባሲ ውስጥ ነው። ይሄ ግልጽ አይደለም ለእኔ፣ አልተናገረችም። ለምን ብዙ ጊዜ ችግር የደረሰባቸው ሲመጡ ዋናውን ፖይንት ደብቀው ነው አደጋውን ብቻ ነው የሚናገሩት። ሊሲፓሲ ተወጥቶ ወደ ሀገር የሚሄደው የምናውቀው በኤምባሲ ነው፣ ግን በተለያየ ምክንያት ኤምባሲዎቹ ሳይሰሩላቸው ሲቀሩ ምክንያት አለ፣ ካለ ምክንያት አይደለም። ኢትዮጵያዊም ሁና ኢትዮጵያዊነት ማስረጃ ከሌላት ወይም ያንን ለማቅረብ መመላለስ ሳትፈልግ ስትቀር በውጭ በገንዘብ እንዳሰራልሻለን የሚሉ ልጆች አሉ። ደግሞ መቼም የመሸወር ነገር አይቀርምና እንደዛ የተሰራ ነው ከሁለት አንዱ ሊሆን የሚችለው ከልጅቱ ስህተት፣ አሰራልሻሉ ብሎ ካለው ልጅ ችለተኝነት፣ ገንዘብ ወዳጅ ኤምባሲው ከሆነ ደግሞ ከኤምባሲው ስህተት፣ ከሶስት አንዱ ነው የሚሆነው። ግን ልጅቱ ሪያድ ኤምባሲ ነው ያወጣሁት ነው እንጂ ያለችው፣ ይሄ ነገር ከተሰራ ሪያድ ኤምባሲ ውስጥ የስዑድ ከዚህ ስዑድ ኢሚግሬሽን አያሳልፋትም። አያሳልፋትም፣ ገብቷችኋል? አያሳልፋትም ነገሩ ድብቁ ሚስጥሩን ባናቀውም እናንተ ግን ትኩረት አድርጋችሁ መማሪያ እንደሆናችሁ የምፈልገው ነገር ምንድን ነው? ሊሲፓሴ ስታወጡ ስማችሁ እስካያት ከዛ ደግሞ ፎቷችሁ መቶ በመቶ የእናንተን የማይመስል ከሆነ ገና ተሰርቶ መጥቶልኛል ብላችሁ መሄድ የለባችሁ። ፎቶው የኔን አይመስልም ብየው ነበረ ስትል አይ ችግር የለም ብሎ ያላት ሰው ማን ነው? እሱ ችግር የለውም ብሎ ቢላትስ፣ እሷ ምን ያክል በዛ በሰውዬ ላይ ተማምናበት ሄደች? እንዴትስ ብላ የዚህ የሱዑድ ኢሚግሬሽን ወጣች? ኢትዮጵያ ቦሌ ላይ ስድስት ቀኗ ተይዛለች። እዛ ተይዛ ቁጭ ብላ እያለቀሰች አሟት ሁሉ ተቀምጣለች አሉ። እውት እኔ አሁን በራሴ ጉዳይ ላይ ወይም እያንዳንዳችን በራሳችን ጉዳይ ላይ ምንም ምንም አድርገን ብንሰራም መቶ በመቶ ለራሳችን ኃላፊነት ወስደን ትኩረት አድርገን ማሰብ ያለብን እኛው ራሳችን ነን እንጂ ሰው ለእኛ አያስብም። ሰው በራሱ ሀጃ መሽቁል ሊሆን ይችላል። አላህን የማይፈራ ከሆነ ደግሞ ግደለሽ ሊሆን ይችላል። በገንዘብ ያመጣችሁት ሰው ደግሞ በገንዘብ የሚሰራ ሰው ደግሞ ምንጊዜም ገንዘብ ወዳጅ ነው እንጂ አንቺ ትሄጂ አትሄጂ ትያዥ አትያዢ አይመለከተውም ማለት ነው። ስለዚህ እኔ እኔ በገንዘቤም ቢሆን ያሰርቶ የመጣል ያመጣል ልጅ አግባብ አይደለም ትክክል አይደለም። አሰርቶ ያመጣል ልጅ ፎቶ የኔ ሳይሆን ሲቀር እኔ ነኝ እምቢ ማለት ያለብኝ እምቢ ብዬ ማለት ያለብኝ እንዴት በሰው ፎቶ ሄዳለሁ? ለምን የቀበሌ መታወቂያዋን እና የሊሲፖሲውን ያወጣችውን ስታመጣ ሰማይ እና መሬት ርቀት አለ። በጣም ርቀት አላችሁ። ያንን ያንቺ ያልሆነን ፎቶ ይዘሽ እሱ ችግር የለም ብሎ ስላለሽ ደፍረሽ መሄድሽ ይሄንን ተመን አስከፍሏል። እርግጠኛ ነኝ አንቺ አትሰሚም፣ እህትሽ ልትሰማ ትችል ይሆናል። እኔ ደግሞ እህቶች እንዲማሩበት ስለፈለግኩኝ ነው። በማስረጃ ነው ይሄ ነገር። ይሄንን ስራ የሰራችሁት እናንተ በህገ ወጥ መንገድ ዲሲፓሲሆን ስላሰራችሁት ነው። እንደገና ደግሞ ከዛም አልፎ ተርፎ ፎቶ የአንቺ አለመሆኑን ስታቂ እምቢ አልፈልግም ማለት ስትቺ፣ ደግመሽ ሁለተኛ ብር ልትጠየቂ ስለሆነ ያችን ብር ላለመክፈል ስትሄደሻል፣ እዛኛው ሚግሬሽን ግን ላይ ተይዘሻል። እንዴት ታያሽ? እንዴት ከዛ አለፍሽ? አላህ ነው የሚያውቀው። ስለዚህ እህቶቼ ወረቀት ስታሰቡ ከመፈረም በፊት ማንበብ ወረቀቱን ከመቀበል በፊት ይሄ ወረቀት እናንተን ይመለከታል አይመለከትም ማየት። እንዴት ከአንድ ሀገር ወደ አንድ ሀገር የምንዘዋወርበት ወረቀት የተለያየ ሆኖ እናንተ ትቀበላላችሁ። ከዛ የኢትዮጵያ አየር መንገድ እዛ ቦሌ እዛ ሚግሬሽን ውስጥ ነው ያለችው። ስድስት ቀኑ ጁማ ነው የሄደችው ብለዋል። ቅዳሜ እምባሲ አይሰራም፣ እሁድ እምባሲ አይሰራም። ሰኞ አላስታወሷትም። ማክሰኞ አላስታወሷትም። እሮብ፣ ዛሬ ማንዳው ነው ያለ ነው፣ ሐሙስ ነው። ምን ነው ማድረግ ያለባት ብዬ ስጠይቅ ምን እንዳሉ ታውቃላችሁ? እዚህ ያለችው እህቷ ሊሲፓሲው ኒዛ ሄዳ ኤምባሲ ትንገር፣ ኤምባሲው ከሚግሬሽን ጋር ተደዋውሎ እንድትወጣ ያደርጋታል ማለት ግን የአምስት አቃ ቀን ድካም ማን ነው ተመን የሚከፍለው እዛ እብርድ ላይ እኔ እንጃ ምግብ ውሃ ምናምን ይሰጣል አይሰጥም አላቅም መቼምእያዩ ዝም አይሏት። አሁን እች ልጅ የምትወጣው እዚህ ሪያድ ኤምባሲ ሂዶ በዚ በዚ ሲፓሴት የወጣ ነበር እንደዚህ ተይዛለች ሲባል፣ እውነት እንባሲው ሰጥቷል ይሄን ወረቀት ወይስ አልሰጠም፣ ችግር አለ ችግር የለም የሚለውን ነገር እንባሲው አረጋግጦ ወደዛ ይደውላል ማለት ነው። ሌላው ደግሞ ኢትዮጵያ ያሉ ቤተሰቦቿ ናቸው አሉ። ወደ የት እንደሚደውሉ አላቅም። እነሱ ደውለው ነው ልጃችን አየር መንገድ ውስጥ ተይዛብና ብለው የሚሉት። ለምን እሱ አየር መንገዱና፣ ማንንም አታገኝም ማንንም አታናግርም ማለት ነው። ከእንደዚህ አይነት ዋርጣ ልትጠነቀቁ ይገባል። ይሄ ሙሲባ ነው። ይሄ ሙሲባ ነው። ስለዚህ እህቶች፣ ሊሲፖሲ ስታሰሩ አንደኛ በደላላ አታሰሩ። ኤምባሲው አንዳንድ ወረቀት ማስረጃ የሚጠይቀው ለእናንተ ነው፣ ለእናንተ ሴፍቲ ነው ገብቷቸዋል። እኔ ችግር ሊኖር ይችል ይሆናል ውስጣ ውስጡን አላቅም፣ ግን አንድ አይሉ ሁለት ጊዜ ሶስት ጊዜ ይሄን ናምጭ፣ ይሄን ናምጭ፣ ይሄን ናምጭ ብሎ ካለኝ ከእኔ የሚፈልገው ነገር አለ፣ ማጣራት የሚፈልገው ነገር አለ ብዬ መጠንቀቅ አለብኝ እንጂ ሂጀ በደላላ ሰርቼ ሌላ ዋርጣ አልሆንም። እሰው ሀገር ብትሆን ወደ ሌላ ሀገር ሂዳ ቢሆን ይሄ ከባድ ነው። ደግነቱ እች ልጅ አገሯ ላይ ስለሆነች ከዛ ወደዛ ሀገር መግቢያ ቪዛ ስለሌላት አትመለስም፣ ግን እዛ ስቃይ አይዋስ እዚያ ያለው ስቃዋንስ እንዴት ነው የምታዩት? ስለዚህ እህቶች ሊሲፖሲ ስታሰሩ የትም ይሁን የትም ጥንቃቄ አድርጉ። በይጋማ የምንቸገረው ቀላል ነገር አይደለም። ደግሞ ወደ ሀገራችን ስንገባ በእንደዚህ አይነት መልኩ መቸገር ቀላል አይደለም ብላቸዋለሁ። በዚህ አጋጣሚ ሱቄ እንደምታዋት ፏብላለች። የተለያዩ ሸርሸፍሰላ አባያ፣ የስራ ልብሶች እጀሙሉ፣ እስከጠራሃቸው አሉኝ ስታኖች ምናምን አሉ። እዚ ጋር ደግሞ ካያችሁት ሻርፖች አሉ፣ ቅባቶች አሉ፣ ሻምፖዎች አሉ፣ ቆሎ ዳቦ፣ ቆሎ፣ የጤፍ ዱቄት፣ ከኢትዮጵያ የመጣ ማር፣ ንጹህ ማር አልሐምድሪዳ ግኝች አምጥቻለሁ። ሄና አለኝ፣ ቀሲል የምትፈልጉትን ነገር ማዘዝ ትችላላችሁ። አላችሁበት ቦታ ድረስ አመጣላችኋለሁ በታማኝነት ማለት ነው። አበረታቱን ይህንን ቪዲዮ ላይክ እያደረጋችሁ በኮሜንት ደግሞ አስተያየታችሁን እንድትነግሩኝ እፈልጋለሁ። ሰላም አሌኩም ራህመቱላሂ ወበረካቱ